አንድ አድምጥ ያለቃም ቦይስ እና የመለስኩለትን የእናንተ ልጆች የተሰጣቸውን ተተኳሽ ይዘው እንዲመጡ አድርጉ። ሌላ ችግር ውስጥ ነው የምንገባው። እንዴት ዋልክ አለቃ? የባለፈው ክፍፍል ጊዜ እኛ በአፈሙዝ ልክ በሰው ኃይል ልክ ይሁን ብለን ጠይቀን የሰው የበሌን ውሰድ አላልንም። የበታችን ውሰድ አላልንም። ያለንበት የጠላት ጫና የሚታወቅ ነው ያለና ፈሙት የሚታወቅ ነው፣ ያለን ሰራዊት የሚታወቅ ነው። ስለዚህ አሁን የሚመጣው ሎድ ለአባሉ ማይደርስ ከሆነ አንዱን ያት ግብ ነው። በቃ ለኛ ኩርፊያ የለንም። ቢመለሱ የተሻለ ነው፣ የሚሄዱ ይሄ ደግሞ የኔ ብቻ ሳይሆን የሁሉም የፕሮቶሮ ያመራሩ የጋራ አቋም ነው። ያለንበትን ነባራዊ ሁኔታ መረዳትና ያስፈልጋል ብዬ ነው የማስቡ። በጠላት እንደዚህ እየተሽለኮለቀ ይህን ያለ አርሶ አደር እየተጠርነፈ ያለበት ቀጠና ላይ በአፈሙዝ ልክ ማከፋፈል ያልሻለም መቶ አምሳ ሁለት መቶ ያለው እኮ የብርጌድ የሰው ኃይል አለ። ይህንን እናውቃለን። እና አንድ ሺ ሁለት ሺ ካለው ሰው ጋራ አሁን ስምንት ሺ ብሬ ኮሬ ታደሰ ላይ አምተን እንዴት እንዴት እንደምናደርሰው አይ መረዳት ይሻላል። ውጤት ያመጣ በሚችልበት መንገድ ይከፋፈልና እኛ ደግሞ ሌላ ጊዜ ደግሞ በጌታ ስቦ በሰው ኃይላችን ልክ የሚሰጠን ከሆነ ዛኔ ብንቀበል ይሻል የሚል የክፍለ ጦሩ በሙሉ የአቋም ነው የአመራሩ። በሉሽ እንታያያለን እንግዲህ ሰምታ ማን እንጃ ዋ ምን ማለት ነው? እንደዚህ አይነት ንግግር የሚናገር እኔ ምን አውቃለሁ። እንተያያለን ይለኛል። አንድ ነገር እንቃል ልግባልሽ፣ ምነግርህ ማለት ነው። በዚህ ጉዳይ ይህንን በማድረጋችን የሚመጣውን አደጋ እኔ አልሰራም ማለት ምንም ኃላፊነት አልወስድም። እንደዚህ የሚያደርጉ ከሆነ ሌላ ሰው መተካት ይችላል። በቃ አሁን አይደለም ያንታቋም፣ በቃ ያንታቋም ማለት ነው። በዚህ ጉዳይ ያንታቋም ነው፣ በቃ እንዳታስብ። ያው የጋራ እናድርገው ብዬ ነው ያለቃም፣ እንዳታስብ፣ በቃ እንዳታስብ። ምን ያለው በቃ ምን ማ እኔ ሚገርም ነገር ይዘ በባለፈ ይሄን ነገር ፈርተህ ለኔ ያነገርከኝ አሰም አለሁ ይቆያል። እኔ አለ አለቃ አልኩትኝ። በቃ ከአሁን ቀደም እንደሆነው እንዳይሆንብን፣ አንደኛ ባህር ዳርነት ሀሳብ ያደረገ ሞተሮችን በዛ ልክ የሆኑ ተተኳሽም እንደዛ የሆኑ ስለው እስቲ ቆይ በሰላም እንግባ፣ ችግር የለውም አለ። ለዝናቡ ላኩለት ለእኔ ያለብላኩለት ለሶስቶች እኮ ልክ ያለው። የሚገርምህ ነገር ይሄን ጉዳይ ማለት ነው። ሌላው ቆርጦ እኮ ጦራችን እንኳን ከጦር ጋር እኩል እንኳን ቢሆን ማለት ነው። የጠላት አስተላለፍና ያለንበት ሁኔታ እኮ በቃ ግልጽ እኮ ነው። በቃ ይምሩ ቲምቱና የምሩት በቃ አሁን እነዚያን የምስራቆች ጅሙ ጉዞ ጀምሯል። የሄዱት አላውቅም እንጃ ምን እነሱማ ጀምሯል ማጀምሯል ይመጣል በቃ ስልኩን ላክልኝ። እኔም እሺ በቃ ይሄን ነው የምናደርገው። እዚያ በኋላ መቶ ክፍለ ጦሩ መምራት ይችላል። አይደለም ምን በቃ ነው ያለው እንደለል ሆኖ ነገር እሱ እሱ አንድ ሺህ ማይሞላ ጦር ይዞ ችግር የለም። ታምን እያደረገልን ሳይሆን የራሱን ሲቀጥ የሚያመቻቸው ነገር አለ። ከዚያ በኋላ የሆነ ቀን ግልብጥ ይለው ስለዚህ አሁን እንደዚህ ከሌሎች ከብዙዎች አደረጃ ቤቶች ጋር አጋቀሩን፣ አገፋፍቶን ይህን ሁሉ ሲሆን እኛም ዝም ብለን የምናይ ከሆነ አንድ ሰው ወይ ሁለት ሰው አምቆን መቆየት የለበትም። አዎ በብዙ ለብዙ ማስረጃ አዘጋጅ ተደረ ይዣለሁ። ሲሆን ሲሆን እሱን ላግኝና ላናግራል ይዣለሁ። እሺ እንገናኝ፣ ወጣ ቦታ ብሎኛል። ከተመቻቸኝ በቶሎ አገኘዋለሁ። ካልሆነ ካልሆነ ግን ለበከተው ቢሆን በስልክም ቢሆን ነግረውና ይሄንን እንደ ክፍለጦርኛ የሚወሰኑ ነገር አለ። ይሄን ይሄን በሉና በመግለጫቸው ላይ ስጡ ብለን እንነግራለን፣ በአቋም ማለት ነው። ያንን ካላደረጉ እኛ ደግሞ በደንቡ በቃ የእሱን ሊያወርድ በሚችል ሁኔታ ሷን እስክንድር ያስታጠቀው ብሎና ሀብታሙ የደነፉበት ሁኔታ ምናምን ያዘጋጀውት ያለኝ መረጃ ማለት ነው። ትክክል ተብሏል። የቱ ጋ ነው ያስታጠቀ ነው? እኔ ምናልባት በገንዘብ ደረጃ ለዚህ ክፍለጦር የደረሰው አንድ ሚሊዮን ብር ገደማ መሰለኝ። አሁን እሱም ከህዝባዊ ግንባሩ ተበጥቶ ያም ደግሞ የኛ ነው የእሱ አይደለም። በዚህ አሳተፈ ማለት አይችልም። ይህም ደግሞ የተደረገውም አሁን ቅርብ ጊዜ ነው። አንድ ሚሊዮን አካባቢ እንዳለን ነው ያማ ጦር እያለን ነው። በጣም ብዙ መሳሪያ እና ብዙ ጦር እያለን ነው እንጂ እሱ ያነሳሳን ያክል እሱ ያደራጀን ያክል ተደርጎ መወራቱ አላግባብ ነው። ያንን እውነታ እውነታውን መነጋገር ነው ያለብን። በእኛም አመራር ውስጥ ጭምር የእሱ የሱ ስም ሲወደስ ይነግስ የምታየው እዚህ ትግል ላይ ግን ባለው ሁኔታ ምን አድርጓል? ምንም እጁ የለበትም። ስለዚህ እጁ በኖር አለመኖሩ አይደለም ያሁን ትልቁ ያሳሰበኝ ድማንትን ከሌሎች አዳር ፋኖች ጋር ያገፋፋ መሆኑ ትልቅ ስጋት ነው ለሁላች ነው እና ይሄ ነው ብዬ ይሄን አድርጎልናል። በትጥቅ ዙሪያ እናውቀው እንደ ይፋት ላይ አሁን ያለውን ትጥቅ ከየት ከየት እንደመጣ እንዴ? ከቤተ ክርስቲያን እና ከእድር የወጣ ትጥቅ አይደለም እንዴ? መሳሪያ የት ነው የተገኘው? ከዛ ውጭስ በገንዘብ ደረጃ ስትራቴጂ ቦታ ስለሆነ ሸዋረቢት አካባቢ የተገንዘብ የተሰበሰቡ ሀብት ስብሰባዎች እንጂ የትኛው ነው ሰራዊቱ ላይ ጠብ ያለ ነገር ካለ በአንተ በኩል ያለፈ ነገር ካለ ትነግረኛለህ አብዛኛ አሁን በርካታ ምስኪን ምስኪን እና ጠንካራ ጠንካራ የተባሉት ብርጌዶች እና ክፍለ ጦሮች የሚያገኙቸው እነ ደረጀ ለመከጀል ነው እንጂ እውነቱ፣ አንድነቱን ፈልገውት አይደለም። አንድነቱን ከፈለጉት ምናልባት አልባስ እንደነ ተሾመ አይነት ወንድሞቻችን ሊመጡ ይችላሉ። እንፈልጋለን። ተሾመ ተሾመ ምን ወንድም ማለም ይሄድ ኮስት ነው ስንለው እኮ ምንድን ነው ብሎ ያወጣበት ነው እንጂ ሀብቴ ወልዴን፣ የሀብቴን ወልዴ ስልጠና አስጠባቂ ተሸጋጌታቸው ብሎ ሰደደ። የሀብቴን ወልዴ ስልጣን አስጠባቂ ሸጋ ብሎ ነው የሰደበኝ። መጀመሪያ ከእዙን አፈራርሶ ተሄዱ ጊዜ እንግዲህ ተሾመ ያለኝም ማለት ነው። ከዛ በኋላ ምን አለ የሰሜኑ ሰው አንድ ግድም ሆኖ ታረቀ፣ የሰሜኑ ግን አንድ ግድም ሆኖ ታረቀ፣ ደቡብን አንድ አድርጌ ታርቀ ተጋላል ብሎ በጎጥም ያምን ሰው እኮ ነው። እና ደግሞ እሱ አስቦት ሳይሆን የሚመክሩት እነ እየታስረዳድን እነዛ ግሞች ናቸው። አእምሯቸው ላይ አእምሯቸው ላይ በርኩስነት የተሰራባቸው እነዛ ሰዎች ናቸው። ከነዛ ሰዎች እነዛ እና ማናቸው ነጌታ ስራ ደን እያስዋባተ ናቸው የጎንደርን ትግል ኑሮ ይሁን ልትርምስ የሚያደርጉ አንድ ጦር የሌላቸው ሁለት ግለ ሰዎች በስልክ ብቻ እንደዚህ አድርገው የሚበርዙት ማለት ነው። እና እውነት ከዛ አሰላለፍ ከወጣ ጥሩ ነው። እኔ ደግሞ የሀብቴን ስልጣን አስጠባቂ አልሆንኩም እንጂ ባስጠብቅስ፣ የሀብቴን ስልጣን ባስጠብቅስ ምን ያንሰዋል? ሀብቴ እኮ ምድር ላይ

አብበ መልኬ ከሴራው ያለበት ሰው ነው። በጣም የሚያውቅ ጠንቀቆ የሚያውቅ ነው፣ ግን በሴራ የተመሰረተ ሰው ነው። ሲፈጠር አንስቶ አመለካከቱ በጣም የወረድ ነው። እያወቀ እውቀቱን ለተንኳልነትና ለደካማነት ነው የሚጠቀመው። ሰው እኮ እውቀት ሲኖር ለጥሩ ነገር ስትጠቀመው እንጂ ብዙ ሰው እኮ ያውቃል፣ ግን እውቀቱን ለተንኳል ነው የሚጠቀመው። እውቀቱን ለመጥፎነት ነው የሚጠቀመው ሰው በርካታው ሰው ማለት ነው። እና ያ ሁሉ እንዳለ ሆኖ ግን አሁንም ቢሆን ልንገር በእኛ በኩል ምንም ጥያቄ የለው ምንም ጥያቄ የለውም። አብረን በጋራ ለመታገል ጎንደርም አሁን የዘመነ ታጋይ ችሉናል። ሰሞኑን መግለጫ ሰጥቻለሁ። ዘመነን አናውቀውም። ዘመነ ታጋይ ነው፣ የአማራ ፋኖ ነው። በጎጃም ስብሰባ እንጂ ሰምቼዋለሁ።